የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ የሚል ስያሜ ያለው ይህን አዋጅ ለማብራራት የቀረበ ሰነድ የውጭ ባለሀብቶች በዚህ ዘርፍ እንዲሰማሩ የተፈለገበትን ምክንያት አብራርቶ ነበር። በኢትዮጵያ ያለው የቤት እጥረት አጠቃላይ ሀገራዊ የእድገት ሂደትን ሊያናጋ በሚችል ደረጃ የሰፋ ስለሆነ፣ ሀገራዊ የካፒታል አቅምም ዝቅተኛ በመሆኑና የቴክኖሎጂ እጥረትም ስላለ እነዚህን ችግሮች ለማቃለል በሚያግዝ መልኩና የውጭ ምንዛሬ አቅም በማይፈትን ሁኔታ በቤት ልማቱ የውጭ ባለሀብትን ማስገባት አስፈላጊ ሆኗል ሲል ማብራሪያው አትቷል። የውጭ ሀገር ሰዎች በኢትዮጵያ የንብረት ባለቤት እንዲሆኑ የሚያስችላቸው ህግ እየተዘጋጀ መሆኑ የተገለጸው ከአንድ ዓመት በፊት ነው። በመጋቢት 2016 ዓ.ም በነበረ አንድ መርሃ ግብር ላይ ባደረጉት ንግግር ይህን ይፋ ያደረጉት ጠቅላይ ሚኒስትር አብይ አህመድ ነበሩ። ኢትዮጵያ ከአዲሱ አዋጅ መዘጋጀት በፊት የውጭ ዜጎች የኢንቨስትመንት ፍቃድ ከሌላቸው በቀር የንብረት ባለቤት እንዳይሆኑ የሚከለክል አሰራር ስትከተል ቆይታለች። ጠቅላይ ሚኒስትር አብይ በባለፈው ዓመት ንግግራቸው መንግስታቸው ተዘግቶ የቆየውን ኢኮኖሚ እየከፈተ መሆኑን ገልጸው የሀገር ውስጥ ባለሀብቶች ለአዳዲሶቹ ለውጦች እንዲዘጋጁ አሳስበው ነበር።